እግዚአብሔር የተመሰገነ ይሁን። ወገኖች ሰላም ላችኋለሁ፣ በጌታ ስም እንዴት ናችሁ? ደህና ናችሁ ወይ? ጌታ የተመሰገነ ይሁን። እንግዲህ ያው በምድር ላይ እንግዶች እና መጻተኞች መሆናችንን እንዳንዘነጋ። ለምንድን ነው እሱ የሚጠቅመን? እንዳንደበላለቅ ያደርገናል። እንግዶች እና መጻተኞች መሆናችንን ስንረዳ አገራችን በሰማይ እንደሆነ ስንረዳ ምድር ጊዜያዊ ምድራችን እንደሆነች እናውቃለን። ጊዜያዊ ናት በቃ እና አገራችን በሰማይ ነው፣ ምክንያቱም የሚበልጠው እሱ ነው። ስለዚህ ይህችኛዋም ጊዜያዊ ናት እና በጊዜያዊ ምድር ላይ ልክ እንደ እንግዶችና እንደ መጻተኞች፣ ምክንያቱም እንደዛ ካልኖርን አያቸው እንግዶችና መጻተኞች ሆነን ስንኖር እንግዶች እና መጻተኞች ባልሆኑ ሰዎች ዘንድ ወይም ደግሞ ወደ ጌታ መጥተው በምድር እንግዶች እና መጻተኞች ያልሆኑ ሰዎች ምድር ላይ እንደ ልባቸው ሲኖሩ እንደ ቤታቸውን የፈለጉትን ያደርጋሉ፣ እንደፈለጉት ይሆናሉ ማለት። እኛ ደግሞ እንግዶች እና መጻተኞች ስለሆንን እንደፈለግን መሆን አንችልም። እንግዶች ነና ሰው እንግድነት በሄደበት ቦታ ወይም ቤት ወይም ቤተሰብ ቤት ውስጥ እንደፈለገ ይሆናል ቢያንስ ቢያንስ እስኪላመድ እና ቤተኛ እስከሚሆን ወይም ደግሞ እዛ በሄደበት ሀገር ወይንም አካባቢ ቤተሰብ አካባቢ እስከሚከትም ድረስ እንግዳ እንደፈለገው አይሆንም። በጥንቃቄ ነው የሚመላለስ አይደለም። አሁን የሆነ ሀገር ሄዳችሁ የማታውቁበት ሀገር ስትሄዱ፣ በቃ ዝም ብላችሁ አትሄዱም። ዝም ብሎ መሄድ ሳይሆን ያላችሁ ያንንም ያላችሁ እንደገና ቦታውን ለመያዝም ጥረት ታደርጋላችሁ እንዳይጠፋባችሁ ብዙ ነገር እና በጣም በጣም እንግድነት እንደዚህ ነው የሚያደርገው። እኛም በምድር እንግዶች ስለሆንን በምድር እንግዶች ነው በጥንቃቄ እንመላለስ ይገባናል፣ ማለት ነው እግዚአብሔር የተመሰገነ የሆነ እና በዛ መልኩ መኖር ይጠበቅብናል። እና የእግዚአብሔር ቃል ነው እንደዛ የሚለን፣ እንግዶችና መጻተኞች ነው የሚለን። እና እንደውም በፍርሃት ኑሩ ይለን፣ እንግዶችና መጻተኞች እንደመሆናችሁ መጠን በፍርሃት ኑሩ ይለን። ዝም ብሎ ማለት አይደለም ማለት ነው እግዚአብሔር የተመሰገነ የሆነ። ሁለተኛ ጢሞቴዎስ ምዕራፍ ሶስት ከቁጥር አንድ ጀምሮ ያለውን ቃል ስንመለከተው ስለ መጨረሻው ዘመን ቀን ነው የሚናገረው፣ ስለ መጨረሻው ዘመን ቀን። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እንወቅ ይላል። የመጨረሻው ቀን፣ ይሄ የመጨረሻው ቀን የተባለው ራሱ ዘመን ነው፣ ዘመን ነው ማለት በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ ይላል። የሚያስጨንቅ ዘመን ለማን ነው? የሚጨነቀው ማን ነው? የሚጨነቀው የእግዚአብሔር ቃል ሰዎች ራሳቸውን የሚወዱ ስለሚሆኑ፣ ገንዘብን የሚወዱ ስለሚሆኑ፣ ትምክህተኞች ስለሚሆኑ፣ ተሳዳቢዎች፣ ትዕቢተኞች ለወላጆቻቸው የማይታዙ፣ የማያመሰግኑ እግዚአብሔርን፣ እግዚአብሔር ስንት ነገር አድርጎ ማለት ነው። ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅ የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትቢት የተነፉ ከእግዚአብሔር ይልቅ ተድላን የሚወዱ እና ሰው እንደዚህ በሚሆንበት ጊዜ በጣም ያስጨንቃል። በተለይም እኮ ይህ ሁሉ ሃይማኖተኛ ተብሎ እኮ ነው ሰው እንደዚህ የሚሆነው። የሚገርማቸው ነገር እየተናገረ ያለው ጌታ ኢየሱስ ክርስቶስን ስላልተቀበሉ ሰዎች አይደለም፣ ወይም ሌላ እምነት ስላላቸው ሰዎች አይደለም። እየተናገረ ያለው ስለ ቤተክርስቲያን፣ በአብያተ ክርስቲያናት በቤተክርስቲያን ስም ላለ ነው፣ ለእኛ ነው። ይሄ የተጻፈው እንዲህ ይሆናል ይላል። በጣም ያሳዝናል። እየሆነ ያለውም ለካስ የትንቢቱ ቃል እየተፈጸሙ በጣም አዝናለው። በጣም ይሄ የትንቢት ቃል ነው። በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቅት እንዲሆን ሰዎች እንዲህ ይሆናሉ እንዲህ ይሆናሉ እንዲህ ይሆናሉ እንደዚህ ይሆናሉ እንዲህ ይሆናሉ የሚለው ትንቢት ነው፣ የትንቢት ቃል ነው። በጣም ያሳዝናል። ይኸውን ነገር ይሆናሉ የተባሉት ሰዎች እነማን ናቸው የሚለውን ስንመለከት የአምልኮ መልክ ያላቸው ናቸው ይላል። የአምልኮ መልክ አላቸው ምናልባት እንደኛ ይሄ አሁንኛ እንደምናውቀው የማምለኪያ ሕንፃ መስቀል በሩ ላይ ተደርጎ ለምልክት ወይም ደግሞ ፑልፊቱ ግርግዳ አጠገብ እንደዛ ተሰቅሎ እንዲህ አይነት ያላቸው እዛ ውስጥ የሚገኙ ናቸው። አይደሉም የሚለኝ ሊኖር ይችላል። የእግዚአብሔር ቃል ነው የሚናገረው። አንደኛ የእግዚአብሔር ቃል ይናገራል። የትንቢቱ ቃል ይናገራል። የትንቢቱ ቃል እንደተናገረው ደግሞ ሆኗል። በከንቱ ይመስላችኋል? ጌታ ኢየሱስ ክርስቶስ ስለ ሕይወት መንገድ፣ ስለ ጠባብ መንገድ እና ስለ ሰፊ መንገድ የተናገረው ስለ ሰፊ መንገድ ሲናገር ስታስቡት በውጭ ስላሉ ሰዎች ብቻ ይመስላችኋል? ሰፊው መንገድ እራሱ ከየት ነው የሚጀምረው? ከዚሁ የእግዚአብሔር ሰዎች ነን የእግዚአብሔር ሕዝብ ነን ከምንልበት ነው ማለት ነው። ለእግዚአብሔር የሚገዛለ የማይገዛለ ግን የሚገርመው ሁሉም እኔ የእግዚአብሔር ነን ይላል። የእግዚአብሔር ልጆች ነን ይላል። የእግዚአብሔር ሰዎች ነን ይላል። ክርስቲያኖች ነን ይላል እና የአምልኮ መልክ ያላቸው ሰዎች ናቸው የሃይማኖት ሰዎች ናቸው። ስለ ሃይማኖት ሰዎች ነው እየተናገረ ያለው ይኸው ጠቅላላ ሰዎች እንዲሆን አሉ እና ብሎ የተናገረው ስለ ሃይማኖት ሰዎች ነው። ስለ ሃይማኖት ሰዎች ሲሆን እና ደግሞ ስለሌሎች ሌሎች እምነት ከክርስትና ውጭ ስለሆነ እምነት ሃይማኖት ሳይሆን በክርስትና ስላለ ነው እየተናገረ ያለው። ክርስትና የአምልኮ መልክ ብቻ ስላደረጉ ሰዎች ክርስትና ስለነሱ ነው እየተናገረ ያለው። እና ለዚህ ነው ከነዚህ ሽሽ የሚለው ከነዚህ ራቅ ይላል። ለምንድን ነው ከነዚህ ራቅ የሚለው? ክርስቲያንን እያሉ ነዋ እነሱ ክርስቲያንን እያሉ? ነገር ግን ገንዘብን የሚወዱ ራሳቸውን የሚወዱ ያው የስጋ ስራ የሰፈረባቸው ናቸው። ክርስቲያኖችንን እያሉ ምናልባትም ዲያቆነን ሽማግሌነን፣ እንደዚህ ምመነን አስተናጋጅነን፣ የተለያየ ጥሩ ስም ስጡና የምናቀውን ሁሉ እየተባለ ማለት ነው ስለዚህ ከነዚህ ራቅ ብሎ ተናግሯል። አይታችሁ ከሆነ የአምልኮ መልክ አላቸው፣ ኃይሉን ክደዋል። ከነዚህ ደግሞ ራቅ ይላል። ስታስቡት በሌሎች እምነት ውስጥ ስላሉ ሰዎች ይመስላችኋል። ጌታ ኢየሱስ ክርስቶስን እንደግል አዳኝ አድርገው ስላልተቀበሉ ሰዎችና በሌላ ልዩ ልዩ እምነት ውስጥ ስላሉ ሰዎች ይመስላችኋል። አይደለም። እንደዛ ቢሆን ኖሮ ከእንደነዚህ አይነት ሰዎች ራቅ አይልም ነበረ። ለምን? ለምንድን ነው የማይለው? በዓለም ነው ያለነው? ነው ልናበራ ነው ያለነው ነው ወንጌልን ልንመሰክር ነው ያለ ነው በውጭ ላሉት ልዩ ልዩ ሃይማኖትም ይኑራቸው ከክርስትና ስም ውጭ የሆነ ለነሱ የአምልኮ መልክም ቢኖራቸው፣ ለነሱ ሁሉ ወንጌል ልንሰብክ ነው። ለምን? ለአይሁዶች፣ የሃይማኖት ሰዎች ናቸው አይሁዶች። ወንጌል ተሰብኮላቸዋል። ዛሬም በክርስትና ስም የሚጠሩ ወንጌል ሊሰበክላችሁ አይገባም እያለን በድፍረት የምንናገር ሰዎች አለን። የአምልኮ መልክ ይዘው እየኖሩ እያለ የስጋ ስራ ሰፍሮባቸው እየተመላለሱ እያየን ወንጌል በክርስትና ስም ለሚጠራ ለከሌ እንዲህ ተብሎ ለሚጠራ እንዲህ ተብሎ ለሚጠራ ወንጌል ሊሰበከው አይገባም። ምክንያቱም አቦል መንፈስ ቅዱስ ይላሉ እንላለን። አቦል መንፈስ ቅዱስ ማለት ነው። እንደ ሳውንድ ዶክትሪን ጤነኛ ዶክትሪን እንኳን ቢኖረን እንኳንስ ጤነኛ ዶክትሪን የሌላቸው ቀርቶ ስንት ነገር የሚደባልቁ ቀርቶ ጤነኛ ዶክትሪን እንኳን ቢኖረን እና የስጋ ስራ እንደዚህ የሚሰፍርብን ከሆነ ወንጌል ሊሰበክልን ይገባል። ወንጌል ሊሰበክልን ይገባል ማለት ነው። እነዚህ ሰዎች ራቅ የተባለበት ምክንያት ወንጌልን ለእነዚህ አይነት ሰዎች በክርስትና ስም የተጠሩ ነገር ግን እንደዚህ አይነት ነገር የሰፈረባቸው የስጋ ስራ ለነሱ ምንም ወንጌል አይሰበክም አይነገርም ለማለት ሳይሆን፣ ራቅ የተባለበት ምክንያት አንዱ አመፀኞች ናቸው። እንዲህ ይሆናሉ እና ስለተባለ ነው። ማንነት አድርገው ስለተቀበሉት ነው። ወንጌልን ሰምተው ስላልተቀበሉ ነው። የእውነትን ቃል የመዳንን ወንጌል ሰምተው ስላልተቀበሉ ስላላስተናገዱ፣ ተቀበሉ ነው። የጌታን የጌታን ወንጌል የእግዚአብሔርን ቃል ማለት ነው እንጂ ምንም አይነት ወንጌል ያልሰሙ ቢሆኑ ኖሮ እንደ ማንኛውም ሃይማኖት ያላቸው ሰዎች ለእነሱ ወንጌል ይሰበቃል ማለት ነው። እነዚህ እምቢ ስላሉ ስላመጹ ነው። እነዚህ አመፀኞች ናቸው። አመፀኞቹ ቤተኞች በትቤት የተነፉ ይላል። ሳይነገራቸው አይደለም መቼም። ጳውሎስ እንዲህ አይነት ሰው ስጋ የሰፈረበት ሰው ስታገኝ በክርስትና ስም የሆነ ነገር ንገረው ማለቱ አይቀርም። መንገዱ እንዲህ ነው፣ እንዲህ ነው በለው ማለቱ አይቀርም። ስለዚህ እዚህ ቦታ ግን ራቅ ከነዚህ የሚለው በቃ ከነሱ ጋር አብረት አታድርግ ነው። እነሱ እስካልተመለሱ ድረስ ወደ ጌታ መንገድ እስካልተመለሱ ራቅ ነው። ስለዚህ ምንድነው የነዚህ ሰዎች ችግር? ለምንድን ነው ራሳቸውን የሚወዱት? ለምንድን ነው ገንዘብን የሚወዱት? ገንዘብን ጌታ አድርገው ያደረጉት ኢየሱስ እያለ ገንዘብ ጌታቸው ያደረጉት? ለምንድን ነው ይህ ሁሉ ስጋ የሰፈረባቸው? የእግዚአብሔርን ኃይል ስለካዱ። መጽሐፍ ቅዱስ እንደዛ ነው ኃይሉን ክደዋል ነው የሚለው። የሚገርማችሁ ነገር እና ኃይሉን የካዱ ሰዎች አልተነገራቸውም። ወንጌል ወንጌል ያልተነገራቸው ናቸው ኃይሉን የሚክዱት። ምናልባትም ክርስቲያኖች በክርስትና ስም ሳይሆኑ ነው። እንደ ኃይሉን ክደዋል የሚለው የእግዚአብሔርን ኃይል አይገርምም። ግን በጣም የሚያሳዝነው ክርስቲያንም ሆነን ወይም ነን እያልን የእግዚአብሔርን ኃይል ክደን ስንገኝ እኛ በጌታ እንዳይደለን ማወቅ መቻል አለብን። የእግዚአብሔርን ኃይል የካዱ ሰዎች ናቸው የስጋ ስራ እንደዚህ የሰፈረባቸው። እና የእግዚአብሔር ኃይል ታዲያ እንዴት ነው የምናገኘው? በጣም የሚገርማችሁ ነገር እነዚህ ሰዎች ይቃወማሉ፣ እውነተኛይቱን ቤተክርስቲያን እውነተኛይቱን አገልጋዮች የሚቃወሙ ነው። ከዛች ስታነቡ አታላዮች ናቸው ይላል። ደግሞ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶችን የሚማርኩ ከነዚህ ዘንድ ናቸውና ይለ፣ ከነዚህ ዘንድ ናቸው እና እያኔስ እና ኢያንበሬስ ሙሴን እንደተቃወሙት እንዲሁም እነዚህ ደግሞ አእምሯቸው የጠፋባቸው ስለ እምነትም የተጣሉ ሰዎች ሆነው እውነትን ይቃወማሉ እና ስለዚህ የእግዚአብሔርን ኃይል ሰው ክዶ መዳን አይችልም። በቃ መዳን አይችልም፣ መጽናት አይችልም፣ በጌታ መጽናት አይችልም፣ ጸንቶ መኖር አይችልም። መጨረሻውም አእምርም ማለት ነው። ስለዚህ የእግዚአብሔርን ኃይል መቀበል አያስፈልገንም? ታዲያ የእግዚአብሔር ኃይል ጌታ ወይ ኃይልን ስጠኝ፣ ከስጋ ስራ ሁሉ የሚገላግለኝን ኃይል ስጠኝ ማለት አያስፈልግም? እግዚአብሔርን ለውጠኝ ማለት አያስፈልግም? የእግዚአብሔር ቃል ሲናገር የመለኮቱ ኃይል በመለኮት ኃይል ውስጥ ምን አለ ይላል፣ ራሳችንን የምንገዛበት ኃይል አለ ይላል። ጴጥሮስ ላይ ደን ስንመለከት ማለት ነው የመለኮቱ ኃይል ሁለተኛ ጴጥሮስ ምዕራፍ አንድ ላይ የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ በገዛ ክብሩ እና በበጎነቱ የጠራንን በማወቅ ለህይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን ይላል ስለዚህ በእግዚአብሔር ሰጥቶናልና ማለት ነው። ስለሰጠን በእግዚአብሔርና በጌታችን በኢየሱስ እውቀት ጸጋና ሰላም ይብዛላችሁ። ይብዛልን፣ የእግዚአብሔር እውቀት ይብዛልን፣ ጸጋ ሰላሙም ይብዛልን። ይሄ ከበዛልን እነዚህ የስጋ ስራዎች በእኛ ላይ አይሰፍሩም። ይሄ ሲበዛልን እንዴት ይበዛልናል? በመለኮቱ ኃይል ምክንያት የመለኮቱን ኃይል መናቅ የለብንም፣ መካድ የለብንም ማለት ነው። እና ስለዚህ ጥሪያችንን የሚመጥን ኑሮ በተጠራንበት መጠራት መመላለስ አለብን እንደሚገባ ማለት ነው። ጥሪያችንን የሚመጥን እግዚአብሔር ቅዱስ ነው እና ቅዱሳኑ ማድረግ ስለዚህ ጥሪያችን ቅዱሳን ሆነን እንድንኖር ነው ማለት ነው። ለመቀደስም ነው የተጠራ ነው ስንድን እግዚአብሔር ቀድሰውን አድኖናል። ተቀድሰናል፣ በደሙ በመንፈሱ በወንጌል ቃል በህይወት ቃል። ከዛም በኋላ ደግሞ እንደገና ደግሞ በዚሁ ቃል በወንጌል በእግዚአብሔር ቃል በጸጋው በመንፈሱ ጸንተን እንድንኖር እየተቀደሰን እንድንኖር የእግዚአብሔር ሀሳብ ነው። አንዴ ድኛ አለው ብለን ከዛ በኋላ በቅድስና በጽድቅ መጽናት በሌለበት ሁኔታ የምንኖር ከሆነ ድነናል ማለት አንችል እግዚአብሔር የተመሰገነ ይሁን እና ስለዚህ ኃይሉን እንዴት ነው የምናገኘው ኃይሉን እንዴት ነው የምናገኘው እንግዲህ እግዚአብሔር ቃል እንደሚናገረው በእኔ ኑሩ ይላል በእኔ ኑሩ ይላል ጌታ ኢየሱስ ዮሐንስ አስራ አምስት ላይ በእኔ ኑሩ እኔ የወይን ግንድ ነኝ ገበሬውም አባቴ ነው ወይኑ ግንድ ላይ የማይኖር እኮ ፍሬ ሊያፈራ አይችልም ይላል የህይወት ፍሬ ሊያፈራ አይችልም እንደውም ፍሬ የማያፈራው በቃ ምን ይሆናል ማለት ነው አልተጣበቀም ማለት ነው። ከወይኑ ግንድ ጋር ይመስላል እንጂ የተጣበቀ አልተጣበቀም። ስለዚህ ምን ይሆናል? ይሰባበረ ተቆርጦ ይጣላል፣ ይቃጠላል። ይሄ ሁሉ ከጌታ ጋር አታችድ ሆነናል እየተባለ ማለት ነው። ይሄ ሁሉ ክርስቲያንን እየተባለ ማለት ነው። ስለዚህ የእግዚአብሔርን ኃይል እንዴት ነው የምንፈልገው? በሱ በመኖር ነው። በቃ የተናገረውን ቃል በማስተናገር ሌላ ነገር አይደለም ሌላ ነገር ቃሉን ትተን ቃሉን ማስተናገር ትተን እንደፈለግን እየኖርን ጊዜ ኃይል ሙላኝ ኃይልም ሙላኝ ብንል አይሆንም። ኃይል አይመጣም። ኃይሉ ያለው ቃሉ ውስጥ አለ። በቃሉ ውስጥ መንፈሱ አለ። መንፈስን ሙላኝ መንፈስን ሙላኝ ቃሉን ትተን አይሆንም። ሐዋርያው ጴጥሮስ እኮ ለቆርኔሌዎስ ቤተሰቦች ቃሉን እንደሰበከ እኮ ነው። ገና ተናግሮ ሳይጨርስ መንፈስ ቅዱስ የሞላ በእነሱ ላይ የወረደው ለምን? ቃሉን ተቀበሉታ። ጴጥሮስ እኮ እጃችሁን አንሱ፣ ጌታን የምትቀበሉ ብሎም አልጠየቀም። መንፈስ ቅዱስ ቀደመና አየና፣ በቃ እነዚህ ጌታን ተቀብለዋል። እኔ ጴጥሮስን እስኪ ጌታን የምትቀበሉ እጆቻችሁን አንሱ፣ እናሳዩኝ እስኪ አልጠብቅም ብሎ በመንፈሱ ሞላ። መንፈሱ ደግሞ ለማን ነው የሚሰጠው? ለአማኞች ነው። ስላመኑ ነው የተሞሉት። ስለዚህ ቃሉን ትተን ቃሉን ማስተናገር ትተን፣ እንዴ አይታችሁ እንደሆነ ጌታ ኢየሱስ ተናግሯል። በእርሱ ዘንድ ያለችው የሚጠብቃ የሚወደኝ እርሱ ነው የሚወደዋል፣ አባቴ የሚወደዋል፣ ወደ እርሱ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን ብሏል። እንዲህ አይነት ታላቅ ከመገለጦችም ይልቅ የላቀ መገለጥ የአብ ወልድ መንፈስ ቅዱስ በእኛ ውስጥ መኖር፣ እኛ በድሮ ማንነታችን ላንኖር ማለት ነው። አዲስ ህይወት፣ አዲስ አመለካከት፣ አዲስ አስተሳሰብ አዲስ መንገድ በቃ አዲስ ኑሮ። ይሄ ሁሉ ትእዛዝ የሚጠብቃት ትእዛዝ በእርሱ ዘንድ ያለ የሚጠብቃት ትእዛዙ ምንድን ነው? ጌታ ኢየሱስ ክርስቶስን ማመን ነው። ትእዛዙ እንዴት ሲባል እንዴት ነው የምናምነው? ነው የተናገረውን በመቀበል በማስተናገር ነ ጌታ ኢየሱስ የተናገረው ነው ችግሮች አሉ እና ከሚጠፋው ዓለም ጋራ እንዳንጠፋ መጠንቀቅ አለብን። ያስፈራል። አሁን ያለው አያያዛችን እጅግ በጣም ያስፈራል። እና በጣም እፈራለሁ ማለት ነው። በጣም እፈራለሁ፣ ምክንያቱም የህይወት ፍሬ እስካልታየ ድረስ በሰው ውስጥ ሰው ሁሉ የእግዚአብሔርን መንግሥትና ጽድቁን ከመፈለግ ይልቅ አላፊውን ነገር ላይ ጊዜ እያጠፋ እሱን እየፈለገ አይሆንም። እግዚአብሔር ይርዳን። ጌታ ይባርካችሁ ወገኖች። እንግዲህ ለዛሬ ጥቂት ነገር እንደው ልበል ብዬ በልቤ የመጣውን ነው የተናገርኳችሁ። እንግዲህ ከጠቀማችሁ ለሌሎች ይራርኩት። እግዚአብሔር ይባርካችሁ።